እጅግ በጣም አሳሳቢና አሰብር አሳዛኝ ዜና ነው። አሳዛኝ ዜና። ዜናው ያው እንደምትሰሙት ይሆናል። ዛሬ በጉጉት ሲጠበቅ የነበረው የሀናንና እንዲሁም ደግሞ የእርግብ ውጤት ራሳቸው ዛሬ ይለቀቃል ብለው በፔጃጆ ፖስተውት ነበረ። አሁን ግን የቴክኒክ ችግር ይሆን ባዩሽ ሜዲካል አስቀይረው ይሁን አይታወቅም። በሆነ ባልታወቀ ምክንያት ደግሞ የነገ ብለው አዘዋውሮታል። ስለዚህ ሰው ሁሉም ባዩሽ ስላስቀየረችው ነው፣ ለዛ ነው ለመፍትሄው የሚሉ አሉ። ሌላ ዛሬ ቀጥረው እንዴት በአንድ ቀን ሁለት ቃል ይናገራሉ? የምር ዛሬ እንደሚለቀቅና ጽፎ ነበር ጠዋት ማለት ነው። መልሰው ደግሞ አሁን የነገ ብለው ጽፏል። እንደዚህ አይነት ዘባርቄ ነገር ናኛ አይመቸንም። ሰው በጉጉት እየጠበቀ በጉጉት ዛሬ መለያ ነው ብሎ ጥዋት ተደስተን ሳንጨርስ በሰዓታት መሀል ደግሞ የነገ ብሎ ሀሳብ መቀያየር ከትልቅ እንትን አንጠብቀውም ማለት ነው። ስለዚህ ወይ ቁርጡስ ልማታ ማለት መጀመሪያ ያው የነገ ብላችሁ ብትጽፉ ጥሩ ነው። እንዴት ነው በአንድ ቀን ሁለት ቃል የምትናገሩት? ናንተቆይ ትልቅ ሰዎች ያደላችሁ ወይ እኛ ባህና ጉዳይ ስንት ነገር ጨንቆን እያለን እናንተ ነገ ዛሬ የምትሉን ለምንድን ነው? ሁሌም አንድ ሰዓት ይኖሯችሁ ለምንድን ነው ሰዓታችሁ የምታንቀሳቀሱት እዛው ቦታ እዛዛ ትሉ ቦታ አስቀምጣችሁ በዛው እንትን በሉት እውነት ለመናገር ያው ሁሌም የሆነ አንድ ሰዓት አንድ ወቅት ቢኖራቸው አንድ ጊዜ ዘጠኝ ሰዓት ትሉና አስራ አንድ ሰዓት አንድ ጊዜ አስር ሰዓት ትሉና ዘጠኝ ሰዓት። እንደዚህ እንትን ባትሉት እንደ አንድ እንትን ማለት ነው እንደ አንድ ሚዲያ ወይም ደግሞ አንድ እንትን እንደሚያስተላልፍ ሰው የሆነ ቋሚ የሆነ ሰዓት መኖር አለበት። ለማሳወቅም ከሆነ በአንድ ቀን ሁለት ቀን አይጠበቅም። ሰው ሁሉም በትግስት ነው የሚጠብቃችሁ፣ በጉጉት ነው የሚጠብቃችሁ። ዛሬ ምን ይሆን ምን ገጥማቸው ይሆን ተሳካው ያልተሳካው የሚል ብዙዎቻችን። ያው ጥዋት ጽፋችሁን እኛም ደስ ብሎን ቤተሰቦቻችን አሳብ አበስረን ነበረ። ነገር ግን አሁን ትንሽ ቆይታችሁ ደግሞ ሀሳባችሁ ቀየራችሁ፣ እንደዛ አይቻልም። ያም ሆነ ይህ የባዩሽ እጅ እንዳለበት አንዳንድ መረጃዎች እየወጡ ነው። ሌላው ያው ተመልካች ክቡር ነው። ኦዲንሳ ክብሩ በሰዓታችሁ ልቀቁ፣ በቀናችሁ ልቀቁ። እኛም አታውን አብዱን ማለት ነው አንዳንዴ። ውንብድ ውንብድ እናንተ ብቻ ሳይሆን አንዳንዶች አሉ ያው በሚለቁበት ቀን አይለቁም፣ በሚለቁበት ሰዓት የማይለቁ ብዙ አሉ። ይሄ ደግሞ ያው ተመልካች አለማክበል ይመስለኛል። መጀመሪያ የሚመቻችው ቀን፣ የሚመቻችው ሰዓት ወስናችሁ ማሳወቅ። አንዳንዴ ደግሞ ሲላችሁ በተመሳሳይ ሰዓት ትለቃላችሁ፣ ሲላችሁ ደግሞ አንድ ቀን አሳልፋችሁ አንድ ቀን ሲላችሁ ደግሞ፣ ለምን እንደዛ ታደርጋላችሁ? እኛም ወደዛ ወደዚህ አታራሩጥን ባለንበት ንቁም ማለት ነው። ለምንድን ነው ሮጥሽ፣ ማን አስሮጠሽ? የሚለውም አይጠባም እና እዛ እዚህ እያልኩኝ እነሱን ፈለገ የተራረጡ ምን ደረሱ እየደወልኩ ሲጠፉ ደውላለሁ አስተዋውርና ነው። አሁን ግን የመጨረሻው ግራ ገብቶች፣ ይሆናል እንግዲህ ባዩሽ በሰራችው ስራ ይመስለኛል፣ የነገ የተቀያየረው። እኛም እንግዲህ ትዕግስቱ ስጠን ብለን በትዕግስት እንጠብቃለን። እናንተም እያራራጧችን ያው ቀጥሉ፣ እኛም እንሮጣለን፣ እናንተም አራሮጥን ማለት ነው። ስለዚህ ደስ አይልም፣ እውነት ለመናገር ምንም ደስ አይልም። በየቀኑ ብትለቁን ይመረጣል። በየቀኑን ካልሆነ ደግሞ ያው ትክክለኛ የምትለቁበት ቀን አሳውቃችሁ ትክክለኛም ሰዓት ብትነግሩን ያው ሰዓት ይህ በነገራችን ላይ ሀበሻኛዎቹ ሰዓት አያከብርም እኮ በዘጠኝ ሰዓት ይልና አስር ተኩል ነው አስር ሰዓት ይቀጥርና አስር አንድ ሰዓት ነው። ያው ይሄ ከታሪክም አለ የሀበሻ ቀጠሩ የተኛው ታሪክ ነው የተኛው ታሪክ አምጣጥ ነው ምትሉ ማጠፉ ታሪክ አምጣጠድ ከአዛሉ ነው። እሷ ጋር ሄዳችሁ ጠይቁ። ሀበሻ ቀጠሩ አያከብርም፣ ያው እንትን ይላል። ስለዚህ እናንተ በነዛ ሀበሻ አደላችሁ በነዛ ለምዳችሁ ሆነ ይችላል። ኤንዌይስ ችግር የለውም ግን ብዙ አታስጠብቁን እንደዛ ደጅ አታስጠሩን ለማለት ያህል ነው። በተረፈ በያላችሁበት ሰላማችሁ ይብዛ። ነገን ደግሞ አሁን የነገ ብላችሁ ሌላ አጀንዳ ተቀይሩ ው አጀንዳ ታስቀይሩ ነው የምልህ። ጥሩ አይደለም አጀንዳ መቀያየር ማለት ነው። ትክክለኛ የምትለቁ በቀን አሳውቁን። እዛኛም ይጠብቃለን፣ ተመልካችም ይጠብቃል። እናንተም ሰዓታችሁ ቋሚ ይሆናል ማለት ነው። ሌላ ባዮች ደግሞ የእውነት አስቀይረሽ ከሆነ እኔ ነህርገኝ የሆነ ነገር ነው እግርሽ ነው ሰብ የምጥልሽ ለዛም ይመስለኛል የተቀያየረው አንዳንዴ ያው ጨንቃል ጨንቃ ጨንቋቸው ነው በተለይ በባዩሽ ባይን ጨንቃ ጥሩ ነበራል ከምትሰራው ተንኮል ያህል በእሷ ምክንያት ይመስለኛል የተዛዛሩ ትሰሙታላቸው አይሆሽ እኛ ኮ ከዚህ እንቀጥላለን እነሱ ኮ ቲክቶክ ላይ ኮ ይስቃል ይጫወታሉ ኮ ላይ ብላይ እኔ ኮመንታተሮች በጣም መስቁኛል እኛ ተቃጥለናን እናተዛሳቁ እናንተ ምን አለባቸው ስልካችን ነው ጠላታችን የሚሉ እንደ የሚያስቀኝ የለም። እና እስካሁን ላይቭ ላይ ትሆናላችሁ፣ ለዛ ነው ቀይራችሁ ይሆናል። ለማንኛውም ችግር የለውም፣ ነገም እዚያው ዛሬም ይደርሳል። በሰላም ያሳድረን፣ ነገ በጉጉግድ እንጠብቃለን። በተረፈ ግን ያው ሀሳባችሁ አትቀያይሩብን ለማለት ያህል ነው። ተመልካችም ክብር ይኖራችሁ። እኛም በምትለቁበት ሰዓት ትክክለኛ ሰዓት ከነገራችሁን ሻያችን ቡናችን ቁርሳችን ምናምን ይዘን ቁጭ ብለን ያው እናያቸዋለን። ከዛ ሀሳብ አስተያየት እንወስዳለን እንሰጣለን። በእናንተ በአስተማሪዎች በአስተላለፎችም ነገር የምንወስደውን እንወስዳለን። የሚጣለውን እዛው ጥለ ነው እንነሳለን። ያ ደግሞ በቦታው በሰዓቱ ሲሆን ነው እንደዛ የሚሆነው። ግን አንዳንዴ እንደዚህ ሰዓት እያወናብዳችሁ ምትለምትክረ እኛም እየውታሆን አደበድን ነው የምናየው ያውስ ስራ ነው ስንቀመጥ፣ የሆነ አፍታ ጊዜ ስንቀመጥ እናያቸዋለን። ከዛ ውጪ ግን ያው ታውቃላችሁ፣ ያለኛ እናንተ ምንም አይደላችሁም። አዎ፣ እኔ ብዙ ጊዜ ይገርመኝ በሚዲያ ፈለገ ፌመስ ሰዎች ፌመስ ምናምን ፌመስ ብዙ ሰው የሚከተላቸው ከታች እኮ ተመልካች ከሌለ እኮ እነሱ ፌመስ አይደለም። ይህን ታውቃላችሁ። ብዙ ጊዜ እነዚ አለ የሚገዛውም የሚሸጡ ሻጭ ከታች ገዩ ከሌለ ብዙ ፎሎወር ሰው ግኛቸው ቆጭበትሉን ያለኛ ባዶ ናቸው እና ስለዚህ ህዝብን አክብሩ ለማለት ያህል ነው። በተረፈ ምስቲ ነገ ካልቀየራችሁ ሀሳባችሁ የሆነት ሀሳብ መቀየር አብዝታችኋል። የእኛም ሀሳብ አክብሩ ምናምን፣ ያው ላይመች ይችላል የቴክኒክ ጉዳይ ሊኖር ይችላል እንረዳለን። ግን በአንድ ቀን ሁለት ቃል አትናገሩ ነው። ዛሬ ብቻ ሁለቴ አስር ሰዓት ጠብቁ ገና አሁን እንድምለው ነገ ጠብቁ ሬዝናቸው እራሱ አልተናገሩ እና መናገር አለባቸው። እንዲያትነ ነው መናገር ሳይሆን ያኔ በቃ በቴክኒክ ጉዳይ ነው፣ በዚህ ቢዚ ነው ብሎ ትንሽ የሆነ ማስተባበያ ነገር ከጽሁፉ ጋር ማለት ነው። ስለዚህ ይሄ ሰው መናቅ ይባላል። ከሰዓት ሌላ፣ ከጠዋት ሌላ፣ ከሰዓት ሌላ። ተው ተው። ያም ሆነ የሀናን መልካም ውጤት እንጠብቃለን። በተረፈ ያው ከአባትሽ ጋር ወደ ውጭ ስትሄጂ ነው አንደኛው። አሁን ያለፉ አባትሽ እንግዲህ ያው እሱም ወደ ደሴ ሂድ፣ አንቺም ወደ አሜሪካ ትሄጃለሽ። ከጋሽ መስፍን ነው ከጋሽ መስፍን ከማንም አይደለም። ስለዚህ እሲ ዛሬ ካል ነገብ ካልቀየራችሁ ቁጭ ብለን ያው አንተኛ ምንድዚህ ያው ያሳያችሁ እናድራለን ማለት ነው። ቀጠሮ አስይዛችሁ ነው ትላላችሁ። በተረፈ አሁንም ዲኤንኤን አትቀያይሩ። ይሄ አግባብ አይደለም። ይሄ ባህልም አይደለም። ትክክለኛ ሕክምና ወሰዱ ያው ትክክለኛ ውጤትን ተናገሩ። እንደዛ ከሆነም ትቀያይሩ ከሆነ ያው የዶክተሮች ያልሆነ ስም ይሰጣችኋል። ሰው እንደዛ ነው የሚያየው፣ እኮ በዛ ባዛሬ በድራማ መልክ ያየው ነው ሰው ሚስለው። ከዛ በፊት የሚጠራጠሩ ካሉ ደግሞ ሞር እንትን ይላልና፣ ያው ይሄንን እንዳይቀየር አደራ እንላለን። በሙያቸው መሰረት ሕዝባችሁን አገልግሉ፣ በብር አትቀያይሩ ለማለት ያህል ነው። በተረፈ ሰላማችሁ ይብዛ። ቪዲዮ ላይክ አድርጉት ባይ